የኤችአይቪ የመጀመሪያ ምልክቶቹ ምንድን ናቸው? የሚል የተጠየቀ ጥያቄ ያለና ለዚህ ጥያቄ መልስ ለመስጠት ነው። ቪዲዮችን ከወደዳችሁ ሼር፣ ፎሎው እና ላይክ ማድረጋችሁን አትርሱ። ቫይረሱ በግንኙነት ወደ ሰውነት ከገባ ከሁለት ሳምንታት በኋላ ከፍተኛ የሆነ ትኩሳት፣ ቁርጥማትና የመዛል ስሜት በማምጣት ይጀምራል ነው ከጥቂት ቀናት በኋላ አንዳንዴም ደግሞ አብሮ ከእነዚህ ስሜቶች ጋር የጉሮሮ መከርከር እና አንዳንድ ጊዜ ደረቅ ሳልም ራስ ምታትም የሆድ ቁርጠትም አንዳንድ ጊዜም ተቅማጥም ሊኖር ይችላል። ልክ ጉንፋን ሲይዘን አንዳንድ ጊዜ በአገጫችን ስር አንዳንድ ጊዜ እንደዚህ የሚያብጡ እንትን እባጮች እንደሚወጡ ሁሉ ተመሳሳይ አይነት እባጮችም ይወጣሉ። እነዚህ ስሜቶች ሁሉም ወይም ደግሞ በከፊል ሊኖሩ ይችላሉ። አንዳንዴ ደግሞ ቫይረሱ የተያዙ ሰዎች እነዚህ ስሜቶችም ላይኖሯቸው ይችላሉ ነው ብዙዎቹ እንደውም ጉንፋን ነው እያሉ ያው ስሜቶቹም ላያስተውሏቸው ይችላሉ ወይም ደግሞ ያው ችላ ሊሏቸው ይችላሉ ነው። ስሜቶቹ የታዩባቸው ታማሚዎች በጥቂት ሳምንታት ውስጥ ስሜቱ ይጠፋላቸዋል። ብዙ ጊዜ በስሜቶቹ ብቻ ተሞርክዞ መለየት ቢከብድም፣ ረዘም ያለ የበሽታ ስሜት፣ ከበድ ያለ የበሽታ ስሜት እና አንዳንድ ጊዜ ቆዳ ላይ የሚወጡ ቁስሎች ካሉ ይህ ስሜት የኤችአይቪ ጋር ተያይዞ እንደሆነ ያመላክታል ነው። ልብ ማለት ያለብን አንድ ነገር ምንድነው፣ በዚህ የበሽታ ደረጃ ያሉ ታማሚዎች የኤችአይቪ ምርመራ ሲያደርጉ በተለይ ይሄ በብዛት በክሊኒኮች እና በሆስፒታሎች የሚገኘው መመርመሪያ ወይም ደግሞ ይሄ አንቲቦዲ ቴስት የሚባለውም ሲያደርጉ ውጤቱ ኔጌቲቭ ወይም ደግሞ ቫይረሱ የለም ብሎ ነው የሚያሳየው። የዚህ ምክንያት ምንድን ነው? ይህ ምርመራ ሰውነታችን ቫይረሱን ለመዋጋት የሚያመነጫቸው ንጥረ ነገሮች ወይም ደግሞ አንቲቦዲ የሚባሉትን በመመርመር ነው እንጂ ቫይረሱን በቀጥታ በመለየት አይደለም ነው ምርመራው። እና ይህ ንጥረ ነገር ደግሞ በብዛት የሚመነጨው ሰውነታችን ለቫይረሱ ከተጋለጠ ከሶስት ወራት በኋላ ነው። ስለዚህ ምርመራው በዚህ ጊዜ ውስጥ ቢሰራ ቫይረሱ እያለ ያው ኔጌቲቭ ነው ወይም ደግሞ የለም ብሎ ነው የሚያሳየን ምርመራው ማለት ነው። ከሶስት ወራት በኋላ ግን ምርመራው በጣም በአስተማማኝነት የቫይረሱ መኖር ወይም ደግሞ አለመኖሩን ያረጋግጥልናል። እና በሶስት ወራት ውስጥ ቫይረሱ እንዳለ ለማወቅ ቢፈለግ የቫይረስ መጠን ወይም ደግሞ ቫይራል ሎድ የሚባለው ምርመራ በመጠቀም ማወቅ እንችላለን። ነው የምርመራ ቫይረሱ ከያዘ ከአስር ቀናት በኋላ ጀምሮ ቫይረሱ እንዳለ ያው ያረጋግጥልናል። ነው የዚህ በሽታ ስሜት ያሏቸው ታማሚዎች እንደውም ብዙ ጊዜ የቫይረስ መጠኑ በመቶ ሺዎች ነው የሚቆጠር ነው የሚኖራቸው ብዙ ጊዜ። ያው ይህ ምርመራ ግን ብዙ ጊዜ የማይደረግበት ምክንያት ያው ዋጋው ወደድ ስለሚል በብዛት የሚገኝ ምርመራ ስላልሆነ ብዙ ጊዜ አንቲቦዲ የሚባለው ምርመራ የምንጠቀመው። ከዚህ በኋላ ሰውነታቸው አብዛኛውን ቫይረስ እንዲቀንስ ያደርግና የሕመም ስሜቱ ሙሉ ለሙሉ ይጠፋላቸዋል። ነገር ግን የሚቀሩት ጥቂት ቫይረሶች ቀስ በቀስ እየተራቡና ሲዲፎር የሚባሉ ሕዋሶችን እያጠፉ ወደሚቀጥለው የበሽታው ማዕራፍ ታማሚው እንዲሻገር ያደርጉታል። ሲዲፎር ምንድን ናቸው? ቀጡ ላይ ያለው ደግሞ የበሽታው ስሜቶች ወይም ምዕራፍ ምንድን ነው የሚለውን ለማወቅ በቀጣይ ቪዲዮ ታገኛላችሁ።